በስምአብ ወልዶ ንፈስ ቅዱስ አህዶ አምላክ አሜን። እንደምናላችሁ ለዚህ ሰዓት ያደረሰን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ከዚህ ቀደም በነበረን ተከታታይ ትምህርት ላይ ስንመለከት የቆየ ነው። አሎ እግዚአብሔር በዓለም ዙሪያ የሚል እያየን ነበር። የእግዚአብሔር መኖር በዓለም ዙሪያ ያለው አመለካከት ስለ እግዚአብሔር መኖር ምን ይመስላል የሚለውን ነው ስናይ ቆየ ነው እንደሚታወቀው ቤተክርስቲያናችን ራሱን የቻለ ሀልዎተ እግዚአብሔር የሚባል አስተምህሮ አለ እሱን ለማየት ሳይሆን አሁን እያየን ያለ ነው ዓለም ስለ እግዚአብሔር መኖር እንዴት ነው የሚመለከተው የሚለውን በሃይማኖት ተቋማትና እንዲሁም ደግሞ ከሃይማኖት ተቋማት ውጭ ያሉትን ለመዳሰስ ጥረን ነው እያየን ያለ ነው ማለት ነው ያንን እየሞከረን ያለ ነው አሁንም የትምህርታችን መሰረታዊ ዓላማ ምንድን ነው? ከዚህ በፊት ቀደም ብሎ የነበረው ተከታታይ ትምህርት መሰረት ያደረግ ነው። የሳይንስ ሰዎች ወይ ደግሞ በኢቮሉሽን የሚያምኑ ሰዎች ስለ ሃይማኖት ምን ይላሉ፣ ስለ ሃይማኖት ምን ያስተምራሉ የሚለውን በራሳቸው ቴዎሪ፣ በራሳቸው አስተምሮ ያንን ቅኝት አድርገናል። ለምንድን ነው ወደፊት ለምናየው ወደ ራሳችን ቤተክርስቲያን መተን የቤተክርስቲያናችንን ተግዳሮት የቤተክርስቲያናችን አስተምህሮ በአስተምህሮ ላይ የሚመጡ ፈተናዎች በማኔጅመንቱ በተለያየ ነገር የሚመጡ ውስጠ ውስጣዊም ውጫዊም የሆኑ ነገሮችን ስንመለከት ኬት አቅጣጫ እንደሚመጡ ኬት እንደሚነሱ የትኛው ሪዮት እንደሆነ የትኛው አስተምህሮ እንደሆነ በምክንያት እንደሆነ ለማየት ስለሚያስፈልገን ነው። ሌላኛው ነገር ደግሞ ምንድን ነው? ዓለም ላይ ስላሉት አጠቃላይ በሃይማኖት በኩል የሚነሱ እንዳለ ያሉትን ጥያቄዎችን ለመዳሰስ እንዲያመቸን በማሰብ ነው ማለት ነው። እንግዲህ አሁን እየተማርን ያለነው ተከታታይ ሀልዎተ እግዚአብሔር የሚል ትምህርት ነው። እግዚአብሔር የለም የሚሉትን እንደ ኤቲዝም እና መሀል ላይ ያሉትን አግኖስቲስሞች አግኖስቲስ እነሱን ተመልክተናል። አሁን ደግሞ እግዚአብሔር አለ የሚሉትን የህንድ እምነትን ነው መነሻ ያደረግነው። የህንድ እምነት ባለፈው በሰራ ነው ቪዲዮ ላይ ብርሃማን ሁሉ የሁሉ መነሻ የሆነውን ተመልክተናል። ሶስቱ ትራይመርት የሚባሉትን ዋና የህንድ አምላኮች አማልክትን እነሱንም ተመልክተናል። ዛሬ የምናየው በዚህ ቪዲዮ ላይ ስለ ህንድ በህንድ እምነት ውስጥ አንደኛው ይሄ ሳምሳራ ስለሚባለው አሁንም ደግሞ ደጋግሞ መወለድ የሳምሳራን እንመለከታለን። ሁለተኛ የላም በህንድ እምነት ውስጥ ያላት የአምልኮ ስፍራ እናያለን። ያለን ሶስተኛ የምንመለከተው ደግሞ ክርስቲያኒቲና የክርስትና እምነትና የህንድ እምነት ተመሳሳይና ልዩነታቸውን እነዚህን እንመለከታለን ማለት ነው። በአክብሮት እንድትከታተሉን እንጠይቃለን። እዚህ ዳግም መወለድ ስንመለከት ስንንት ስናየው፣ በህንድ እምነት ሳምሳራ የሚባል አለ። ሳምሳራ ማለት ምን ማለት ነው? አንድ ሰው ይወለዳል፣ ይኖራል፣ ይሞታል። እንደገና ድጋሚ ደግሞ ነፍሱ በሌላ ክስተት ውስጥ በሌላ ቦዲ ውስጥ በሌላ ሰውነት ውስጥ ትፈጠራለች። እንግዲህ ዳግም ሲፈጠር በህንድ እምነት ፕላንት ሆኖ ሊፈጠር ይችላል፣ እጽዋት ሆኖ ሊፈጠር ይችላል እንስሳ ሆኖ ሊፈጠር ይችላል። ወይ ደግሞ ሰው ሆኖ በሌላ አካል ውስጥ በሌ በራሱ በነበረው ኦልድ በነበረው በራሱ ሰውነት ሳይሆን በሌላ አካል ውስጥ ድጋሚ ይፈጠራል የሚል ነው። ስለዚህ ይሄ ፕሮሰስ ምን ይባላል? በእነሱ ሳምሳራ ይባላል። ይሄ በጣም ጥሩ ያልሆነ የሰው ልጅ በቃ እስር ቤት በሉት በቃ እንደ መታሰር እንደዛ ነው የሚታየው ማለት ነው። ሌላኛው የምናየው አትማን የሚባል ነው። አትማን ማለት እኛ ነፍስ የምንለው በህንድ አትማን ይሉታል። ከብርሃማን የተገኘች ማለት ነው። አትማን ነፍስ ናት። እንቺ ነፍስ ደግሞ ከአንዱ አካል ወደ ሌላው አካል እንደዚህ በዚህ በሳምሳራ ፕሮሰስ ላይ እየተዘዋዘረች እየተዘዋዘረች ከአንዱ ወደ አንዱ እያለች ትኖራለች የሚል ነው በዋነኝነት የህንድ እምነት ይሄ አሁንም አሁንም መወለድ ስርዓቱን ይቋረጣል። መጨረሻ ጎላቸው ምንድን ነው ሞክሻ የሚባል ደረጃ ላይ መድረስ ነው ሞክሻ ማለት ምን ማለት ነው የሰው ነፍስ መጨረሻ ላይ እንደዚህ ዳግም ከመወለድ ትቋረጥና ብርሃማን ከሚባለው ዘ አልቲሜት ሶርሴ ከብርሃማን ጋር አንድነት ጆይን የምትፈጥርበት ህብረት የምትፈጥርበት ዳግም መወለድ የሚያቆምበት ስርዓት ነው ማለት ነው ሞክሻ የሚሉት ሞክሻን ለማግኘት ምን ያስፈልጋል? ካርማ ያስፈልጋል። ካርማ ማለት ምን ማለት ነው? እኛ ልክ ጾም፣ ጸሎት፣ ስግደት፣ ምጽዋት የምንለው ወደ እግዚአብሔር የሚያደርሱ ንስሐ፣ እነዚህን ነገሮች ስናደርግ ወደ በጎ ነገር ወደ እግዚአብሔር እንቀርባለን፣ መንግስተ ሰማያት እናገኛለን። ደግሞ ሀጢያ ስንሰራ በደል ስንሰራ ከእግዚአብሔር ስንርቅ ስንክድ ልጅነትን እናጣለን እንደምንለው እነሱም ልክ እንደዚሁ ዳግም ላለመወለድ መከራ ውስጥ በዚህ ዙረት ውስጥ ላለመሆን ካርማ ያስፈልጋል። ስለዚህ አንድ ሰው በሕይወቱ እያለ በጎና መጥፎ የሚሰራ ውጤት ነው። በጎነቱ ከጨመረና ያው ቅድስናው እኛ እንደምንለው ማለት ነው ቅድስናው ካደገ ያ እነሱ የሚሉት ማረግ ላይ ከደረሰ ወደ ሞክሻ ይሄዳል። ሊበሬሽን ማለት ነው፣ ወደ መላቀቅ ማለት ነው። ዳግም መወለድ የሌለበት ስርዓት ውስጥ ይገባል የሚል ነው። በአጠቃላይ ስለ ነፍስ የሚያስተምሩት ይህንን ይመስላል ማለት ነው። በህንድ እምነት ሌላኛው በህንድ እምነት ውስጥ ያለው ላም ናት። ላም የበጎነ የደግነት፣ የለግስና፣ የብልጽግና የብዙ ነገር ሲምቦል አድርገው ይጠቀሙባታል። ከምንም በላይ እኛ በሃይማኖት በኩል ያለውን ስለሆነ የምንመለከተው ከሃይማኖት ጋር የተያያዘው ስርዓቷ ነው። ላም የህንድ እምነቶቹን ሁሉ ትወክላለች። የህንድ እምነቶች ዋና የሚባሉት እምነቶችን ትወክላለች። ለምሳሌ እግሮቿ ቬዳስ የሚባሉ መጽሐፉን ይወክላል። አራቱ እግሮቿ ቬዳስ አራት ክፍል እንዳለው ባለፈው አይተናል። በእግሮቿ ላይ ቬዳስ ይወክላል ማለት ነው። በቀንዶቿ ላይ ደግሞ ትራይመርቲ ያልናቸው ባለፈው ያየናቸው ብርሃማ፣ ቪሽኑ እና ሺቫ የተባሉት እነዚህ ሶስቱ፣ ዘክሬተር ፈጣሪው፣ ፕሪዘርቨር ጠባይ የሚጠብቀው ዘዲስትሮየር ዓለምና የሚያሳልፈው ሶስቱ አማልክት የህንድ አማልክት እነሱ በቀንዶቿ ይወከላሉ ማለት ነው። ፀሐይና ጨረቃ ደግሞ በአይኖቿ ይወከላሉ ማለት ነው። ስለዚህ በህንድ እምነት ውስጥ ላም በአምልኮ ስፍራ አላት ማለት ነው። በአምልኮ ስፍራ ያላትም ደግሞ በዚህ መንገድ የምትወክልልን አማልክትን የምትወክልልን ናት ብለው ስለሚያምኑ ነው። ስለዚህ በአንዳንድ ስቴቶች በኩልም ደግሞ ላሞች እንዳይታረዱ ስጋቸውም እንዳይበላ በክልል ጥበቃ የሚደረግላቸው ወይ በህግ ደረጃ ጥበቃ እንደሚደረግላቸው ያገኘነው መረጃ ያሳየናል እና በአጠቃላይ ስለ ላም ይሄ ነው ስናነጻጽር ክርስቲያኒቲና ሂንዱይዝም ያገናኘው ነገር አለ ወይ የሚለየው ነገር የሚለውን ስንመለከት አንደኛው በእግዚአብሔር ላይ ያላቸው አስተምህሮ ነው በእግዚአብሔር ወይ ደግሞ በፈጣሪ ላይ ያለው በፈጣሪ ላይ ያለው አማስተምሮ በክርስትና እምነት እንደምታውቁት የዚህ ዓለም ፈጣሪ በይበልጥ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የምናስተምረው ትምህርት የዚህ ዓለም ፈጣሪ እግዚአብሔር ነው። እግዚአብሔር በአንድነት በሶስትነት፣ ቅድመ ዓለም ጀምሮ ያለ፣ አሁንም ያለ፣ ለወደፊትም የሚኖር ነው። እምቅድመ ዓለም ወስከ ለዓለም ሀሎ እግዚአብሔር በመንግስቱ እግዚአብሔር በትስልስቱ እግዚአብሔር በመለኮቱ እንዳለ ቅዳሴ ዲስኮርስ ላይ ከዓለም አስቀድሞ እግዚአብሔር በመለኮቱ እግዚአብሔር በሶስትነቱ እግዚአብሔር በመንግስቱ አለ እንዳለ በአንድነት ሶስትነት፣ አንድ አምላክ፣ አንድ እግዚአብሔር ዓለምን በመፍጠር እንዳለ ቤተክርስቲያን ታስተምረናለች። ስለዚህ ቤተክርስቲያን ምንድን ነው በአምላክ የምትከተለው ስንል ሞኖቴይስት የሚሉት ያው በእነሱ ነው፣ አንድ አምላክ ተከታይ፣ በአንድ አምላክ የምታምልክናት ማለት ነው። በሂንዱዝም ስትመጡ ብርሃማን በማመልካቸው ሞኖቴይስት ይሆናሉ ማለት ይሄ አንድ አምላክ አምላኪዎች ይሆናሉ። ነገር ግን ደግሞ ሰላሳ ሶስት ሚሊዮን አማልክትን አድርገው አንዱ ፈጣሪ፣ አንዱ ጠባቂ፣ አንዱ አሳላፊ እያሉ ደግሞ የሚከፋፈሉትን ስንመለከት ደግሞ በብዙ አማልክት የሚያመልኩ ሆነው እንመለከታቸዋለን። በተጨማሪም ደግሞ ግማሾቹ በዛ ውስጥ በሂንዱኢዝም ደግሞ እምነት አልባ የሆኑ ኤቲስት የሆኑ ፊሎሶፊ የሆኑ በፍልስፍና የሚያምኑም እንዳሉ በባለፈው ቪዲዮ ላይ ተመልክተናል። ማለት ሌላኛው መስራች ማን ነው ስንል በክርስትና የሐዲስ ኪዳን በአጠቃላይ ክርስትናን የመሰረተው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሶስቱ አካላት እግዚአብሔር ቃል ከስጋችን ስጋ ከነፍሳችን ነፍስ ነስቶ የእኛም ባህሪ ከድንግል ማርያም ነስቶ በመስቀል ላይ ተሰቅሎ ባፈሰሰው ደም በቆረሰው ስጋ በመልተ መስቀል ላይ የተመሰረተች ናት ቤተክርስቲያን። ስለዚህ መስራቿ ጌታ ኢየሱስ ክርስቶስ እንደሆነ ነው ምናም ነው። በህንዱ ሂንዱይዝም ስትሄዱ ግን ቋሚ መስራች ይሄ ነው የህንድ እምነትን የመሰረተው የምትሉት ኤጀንት ወይ አካል የለም ማለት ነው። የተለያዩ አይዲዮሎጂዎች፣ የተለያዩ አምልኮቶች፣ የተለያዩ በተለያየ ዘመናት የተከማቹ ስብስብ ነው የህንድ እምነት ማለት ነው። እና መስራች ይሄ ነው የሚባል መስራች የለው። ሌላው ድህነት ማግኘት ነው። በክርስትና እምነት ድህነተኛ የምናገኘው በመጀመሪያ ደረጃ ወዘ አምን በወልድ ቦ ዘያምን በወልድ በቦ ህይወት ዘላለም በቅዱስ ዮሐንስ ወንጌል እንደተማርነው በወልድ የሚያምን የዘላለም ህይወት አለው። በወልድ ያመነ የዘላለም ህይወት አለው። በወልድ ያላመነስ ይፈረድበታል በሚለው መሰረት በጌታችን ወዳይታችን ኢየሱስ ክርስቶስ በሰራው ነገረ ድህነት ማመን ነው። ወደ እግዚአብሔር አብም ወደ እግዚአብሔር መንፈስ ቅዱስንም የምናውቀው በጌታችን በኢየሱስ ክርስቶስ ስለሆነ ስለዚህ ነገረ ድህነታችን አንዱ በጌታችን በኢየሱስ ክርስቶስ ማመን፣ በስላሴ ማመን፣ ከዛ በኋላ አምነን ደግሞ ልጅነትን በጥምቀት ማግኘት፣ በመንፈስ ቅዱስ መታተም፣ ስጋው ደግሙን መቀበል፣ ከክርስቶስ ጋር ህብረት መፍጠር፣ እነዚህ ናቸው ለነገረ ድህነት መሰረቶች ማለት ነው። ከዛ በኋላ ደግሞ ንስሐ አሉ የምንሰራቸው በጎ ስራዎችን ከዚህ በኋላ ያሉት ናቸው ዋናው ለመዳናችን መንስኤው ግን ነገረ ድህነታችን በእነዚህ መሰረት ላይ የቆመ ነው ማለት ነው። ሌላኛው በህንድ እምነት ስንመለከት ደግሞ እንትን ነው በእውቀት እና ደግሞ አንድ ሰው በቅድም ባልነው በካርማ በሚሰራው በሚያደርገው ካርማ ነው ከዚህ ወደ ሞክሻ ደረጃ የሚደርሰው። ዳግም ደው አስሬ ተመላልሶ ከመወለድ ወደ ካርማ የሚደርሰው ወደ ሞክሻ የሚደርሰው በጎ በመስራት ነው። እንደምታውቁት በክርስትና እምነት በጎ ብቻ ምግባር ስለያዘ አንድ ሰው አይጸድቅም፣ ሃይማኖት ያስፈልገዋል። ሃይማኖት ብቻ እምነትም ስለያዘ ብቻ በጌታችን ስላመነ ብቻ አይጸድቅም። ምን ያስፈልገዋል? በቅዱስ ቃሉን መተግበርና መፈጸም ይጠየቅበታል። ስለዚህ ሃይማኖ እምነትና ምግባር ተነጣጥለው የሚታዩ አይደሉም፣ ሁለቱም አብረው የሚያዙ ናቸው። እንግዲህ በህንድ እምነት ደግሞ በጎ አንድ ሰው በሚያደርገው በጎም ይሁን መጥፎ ነገር የሱ ድምር ውጤት ታይቶ ነው። ልክ እንደ ግሬድ ሪፖርት እንትን የሚሰጠው ማለት ነው፣ ሞክሻ ደረጃ የመድረስ እድሉን የሚያገኘው ማለት ነው። ሌላኛው ከሞት በኋላ ያለው ህይወት ምንድን ነው? ከሞት በኋላ ስላለው አለ ህይወት ስለ ነፍስ ያለው ትምህርት ቅድም ተመልክተናል። በእኛ እምነት እንደሚታወቀው እግዚአብሔር የሰው ልጅን የህይወት እስትንፋስ እፍ አለበት። መንፈሰ ህይወት ሰጠው። ነፍስን ካለመኖር ወደ መኖር አምጥቶ ስጋውን ከሚታይ ግብርም ግብር ፈጥሮ ነፍስና ስጋን አዋህዶ የህይወትን እስትንፋስ ሰጠው፣ ሰው ሆነ። ከዛ በኋላ ሰው ልጅ በኃጢአት ምክንያት በመጣው ሞት ደግሞ ሲሞት ደግሞ ስጋው ወደ መቃብር ይወርዳል፣ ነፍሱ ደግሞ ጽድቅ ከሰራ ወደ ገነት፣ ኃጢአት ከሰራ ደግሞ ወደ ገሃነመ እሳት ወደ ሲኦል ይወርዳል። በዕለተ ምጽአት ጌታ ኢየሱስ ክርስቶስ ዳግመኛ ሲመጣ ደግሞ ጻድቃንን በቀኝ ኃጥአንን በግራው በላለ ለማቆም በሚመጣበት ጊዜ ሁሉም ይነሳሉ። እንደየስራቸው እየሰራቸው በግራና በቀኝ ይቆማሉ። በመጨረሻ ላይ በሐዲስ ትንሣኤ ነፍስና ስጋ ተዋህደው ነፍስና ስጋ ይለያዩ ሁለቱም አንድ ይሆናሉ። በሐዲስ ትንሣኤ ለዘላለም በመንግስተ ሰማያት በመንግስቱ ይኖራሉ የሚል አስተምሮ ነው። በህንድ እምነት ደግሞ ቅድም እንዳያችሁት ዳግም ከመወለድ በካርማ ነፃ ወጥቶ ሞክሻ የሚባለው ደረጃ ላይ መድረስ የሚል ነው። ይለያያል እና አስተምሮ፣ ስታዩት ይለያያል። ሌላኛው የምንጠቀመው መጽሐፍ ነው። ቅዱሳት መጽሐፍቶቹ ምንድናቸው? እኛ እንደምናውቀው መጽሐፍ ቅዱስ እንጠቀማለን። በህንድ እምነት ደግሞ ቬዳስ በዋነኝነት አራቱ ቬዳስ ኮዶች አራት አሉት፣ ሌላም አለ። እነሱን መጽሐፍት ይጠቀማሉ። በብዙ ነገሮች ፊሎሶፊካል የሚሆነ ነው ነው ልጅ ያለው ብዙ ነገሮችን ያካተተ ነው እሱን ይጠቀማሉ። ሌላኛ የምናደርገው ተግባራት በጎ ተግባራቶች ወይ ደግሞ አምልኮ ስርዓቶች ምንድን ናቸው የሚለውን ስንመለከት እኛ እንደምናውቀው በክርስትና ቤብል በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጾም፣ ጸሎት፣ ስግደት፣ መጽዋት፣ ቅዳሴ ማስቀደስ፣ መሐሌት መቆም፣ ዝማሬ ለእግዚአብሔር ማቅረብ እነዚህ የመሳሰሉት ትሩፋት፣ ጸበል እነዚህ የመሳሰሉት ነገሮችን እናደርጋለን። በህንድ እምነት ስትሄዱ ደግሞ የራሳቸው ሜዲቴሽን ይሄ ከጸሎት ጋር እንኳን አቻ ትርጉም ያው ሜዲቴሽን አላቸው፣ ዮጋም አላቸው፣ የተለያዩ እንትኖች ተገብራሉ። ቤተ መቅደሶቻቸውም የአማልክቶቻቸው ቤተ መቅደስም ሄደው ይሄ ስጦታዎችም ያደርጋሉ ስጦታ በማድረጋቸው ያው እኛ ጋም አለ፣ እነሱ ጋም አለ ስጦታ። ነገር ግን ይሄ ጾም፣ ጸሎት፣ ስግደት የሚለው የአምልኮ ያምልኮ ስርዓታችን ላይ የተለያየ ብዙ የተለያየ ነገሮች እንዳለው እንረዳለን ማለት ነው። የመጨረሻው አላማቸው ምንድነው? አላማ ምንድነው? አሁን በክርስትና አላማ ምንድን ነው ቢባል የዘላለም ህይወት መውረስ ነው። የዘላለም ህይወት እግዚአብሔር ለቅዱሳኖቹ ያዘጋጀውን የዘላለም ህይወት መውረስ ነው። ይሄ ነው አላማ። አንድ ክርስቲያን ሌላ ምንም ዓላማ የለው። በምድር ኖሬ ተደስቼ እንዲያደርጌ እንዲያደርጌ አይደለም። የክርስትና ትልቁ ጎል ወይ ደግሞ አላማ ከተባለ የዘላለም ሕይወት መውረስ ነው። ምክንያቱም ይሄ ደግሞ መጽሐፍ ቅዱስ ላይ ያለ ነው። መጽሐፍ ቅዱስ ላይ መቅድመ ህሱ መንግስቶ ወጽድቆ፣ ከሁሉ ነገር አስቀድማችሁ መንግስቱንና ጽድቁን ፈልጉ ስላለ መንግስተ ሰማያት የክርስቲያን አላማ ይሆናል ማለት ነው። በህንድ እምነት ደግሞ አላማው ምንድን ነው? ሞክሻ መድረስ ነው። ሞክሻ ላይ ቀደም እንዳልነው ከዚህ ዳግም ከመወለድ ተላቆ ከብርሃማን ጋር ጆይን ማድረግ ወይ ዩናይት ማድረግ አንድ መሆን፣ ይሄ ትልቁ ግባቸው ነው። በአጠቃላይ ስንጨርሰው የህንድ እምነትና የክርስትና የክርስትና ሂንዱኢዝም እና የኛ የክርስትና እምነት ብዙ ያገናኘው ነገር አለ ወይ ስትሉ፣ በብዙ መንገድ የተራራቀ ነው። እንዳልኳችሁ አንድ አምላክ አለ በብርሃማን የሚለው የሚያመሳስለው፣ ሀልዎተ እግዚአብሔር ላይ አምላክ አለ የሚለው ነው በማስተማር በመገለጽ በነገረ ድህነት በብዙ መንገድ ስለ ነፍስም ስለ ልዩ ልዩ ትምህርቶች በብዙ ነገሮች ይርቃልና ይህ በዚህ መንገድ ልንረዳው ያስፈልጋል ማለት ነው። እንግዲህ ትኩረታችን ምንድነው? ወደ ራሳችን ቤተ ክርስቲያን እንመለሳለን። በእንዲያየን የተለያዩ ነገሮችን ስንመጣ ግን ቤተ ክርስቲያን ኬት ኬት አቅጣጫ ነው ተግዳሮት እየገጠማት ያለው ከውስጥ ከውጭ፣ ከድሮ ጀምሮ አሁንም ከውስጥና ከውጪ ምን አይነት ተግዳሮቶች እያስተናግደች ነው የሚለውን ነገሮች በጊዜ ሂደት ቀስ እያለን እናየዋለን። ለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ።